የሚንቀሳቀሱ መጽሐፍ ቅዱስ ላይ በግልጽ ተጽፈዋል። የሞተውን የቀሰቀሰ ማንም የለም አለ። ከአዲስ ኪዳን ከብሉ ኪዳን አሉ ብሎ አምኗል። ብሉ ኪዳን ላይ እነ ኤልሳ የሞተውን የሱነማይቱ ልጅ ከሞታን በኩል አስነስተዋል። ኖ እሱ እኮ ብሉ ኪዳን ላይ ነው፣ ሰዎች ይችላሉ አለ። አዲስ ኪዳን ላይ ግን የለም አለ፣ የሞተውን ያስነሳ። ስለዚህ የምር የሞተውን ያስነሳ አለ ወይስ የለም የሚለው መጀመሪያ ከሱ ጋር እንስማማ እና ወደ እናንተ ጥያቄ እንመጣለን። ስለዚህ ቴዲ ግባ እና እና ጴጥሮስ እና ጳውሎስ የሞተውን ሲያስነሱ እናያለን። እንደ ቴዲ ነው የምታምነው አንተ? የቴዲ የምንከራከረው በመጽሐፍ ቅዱስ ነው አይደለም? መጽሐፍ ቅዱስ ላይ ባለ የቴዲን ልመልስ ስትል የቴዲን አቋም ይዘሃል አንተ። እንደ ክርስቲያን የመጽሐፍ ቅዱስን አቋም ነው የምነግርህ። ለምሳሌ የቴዲን አቋም ይየቴዲ አቋም ዲና ነው የምትመልሰው ወይስ እሱ ተሳስቷል እሱን ልመልስልህ ነው እሱን ልመልስልህ ነው ቆይ አቋም ላይ መቀጠል የምትፈልግ ከሆነ ቶክ ቆይ ቶክ አንዴ ስማ የቴዲ አቋም ላይ የምትቀጥል ከሆነ ቴዲ ምንድነው የሚያምነው ነው ቴዲ የሚያምነው በቡሉኪዳን ሰዎች ያሉት ሙታን አስነስተዋል በአዲስ ኪዳ ላይ እንዲህ ያለ ነገር ግን አልተሰራም ነው ያለው። ይህን ትደግፋለህ ወይስ ተሳስቷል ብለ ነው ምከልነው? እሱ ተሳስቷል። አሁን መሳሳትን ስታነሳ ይኸውልህ፣ ለምሳሌ አሁን እናንተ የሙስሊም መምህራን አላችሁ አይደል? እዚህ ውስጥ ለምሳሌ ተሳስቶ ከሆነ መጥቶ ሲናገር አንዳንድ ጊዜ እኮ የአቋም ልዩነትም ታመጣለህ እኮ። የአቋም ልዩነቱ የሚመጣ ግን ካረዳድ ነው እንጂ ከልዩነት አይደለም። ለምሳሌ መጽሐፍ ቅዱስን እሱ የተረዳበት ወይ ሊሆን ይችላል የነ ጴጥሮስን ምናምን ታሪክ አንስታችኋል። ትክክለኛ የሆነ ታሪክ ግን መነሻ ሀሳብ ላይ አሁን መከራከሪያውን ፖይንት ስታነሱ ስለ አሁን መጀመሪያ ያነሳበትን እየሰማው ስለሆነ ነው። አምላክ ይሞታል አይሞትም ምናምን እሱ ሳቤ ኬት መጣ የሚለውን ነው ከማሰብ መልሱ የሚጀምረው ማለት ነው። እና ፊት ለፊት ኮንፍሮንቴሽን አይደለም። ለምሳሌ መጽሐፍ ቅዱስን እንደ ክርስቲያን በምንድን ነው የምታምኑት ካልክ መጽሐፍ ቅዱስ ላይ ፊደል ይገላል ይላል፣ ህይወትን የሚሰጥ መንፈስ ነው ይላል። ስለዚህ አንድ ሰው መጥቶ የተካፈለው መንፈስ ሳይኖር በፊደል ብቻ ሊከራከር አይችልም። ለምሳሌ እናንተ ስለ ነቢዩ መሐመድ ስታነሱ የተካፈላችሁት በውስጣችሁ ህይወታችሁን እስክትሰጡ የምትከራከሩበት መንፈስ አለ። ስለዚህ ያንን መንፈስ ሳያገኝ ሰው የሆነ ነገር ሊያደርግ አይችልም። ስለዚህ አንተም አቋሚ ይዘ እያወራ ያለው በተካፈልከው መንፈስ ሳይሆን በተጻፈ ፊደል ነው። እኛ ደግሞ እንደ ክርስቲያን ምን ታምናለህ ካልክ የሚገለጠው መገለጦች የተጻፉት የሚያበራ መንፈስ ቅዱስ ነው ብለን ነው። ምናም ገብቶሀል አይደለ? ስለዚህ ሰው በመንፈስ ነው የሚረዳው እንጂ መጽሐፍን ስላነበበ ብቻ ቆሞ ይከራከራል ማለት አይደለም። ለምሳሌ ስለ ኢየሱስ አምላክነትና ፍጡርነት አንስታል። መጽሐፍ ቅዱስ ፍጹም ሰው ፍጹም አምላክ ብሎ ነው የሚናገረው። እኛ የምናየቱጋቴዲሱጋቴታክ አንዴ አሁን በ ከዚህ ጋር እንቀጥልና እኛ ምንም ያደረግነው ነገር የለም በግልጽ የተጻፈውን ነገር ነው ያነበብነው። እንደዛ አይደለም የምትሉ ከሆነ ሀሳባችሁን ገብታችሁ እንድታካፍሉ እንገልጻለን። መጽሐፍ ቅዱስ ኢየሱስ ፍጹም ሰው ፍጹም አምላክ ነው ይላል። እንደዛ የሚል ነገር አለ ቶክ ስምን አላወኩም። ቶክቶቲክ ነው የሚለው መጽሐፍ ቅዱስ ላይ ኢየሱስ ፍጹም ሰው ፍጹም አምላክ የሚል ነገር ተጽፏል ነው ያለው። ቃል በቃል ነው እንደዛ ያልከው። ስለዚህ እንደዚህ ተብሎ የተጻፈበት አንድ ቦታ አንድ ከዘፍጥረት እስከ ዮሐንስ ራእይ ድረስ የትኛው መጽሐፍ ገልጠህ እንደዚህ ተብሎ የተጻፈበትን ቦታ አምጣ። አንድም ቦታ ልታመጣ አይችልም በእርግጠኝነት ልንገርህ፣ አታመጣም። ስለዚህ ያሌለ ነገር ነው የምታወረው ነው እኛ መጽሐፋችሁ ላይ በግልጽ የተጻፈው ነገር ነው የምናነበው። መጽሐፋችሁ ስለ ኢየሱስ ክርስቶስ ሲናገር እርሱ ፍጡር እንደሆነ ያወራል። ሕይወት የተቀበለ ፍጡር ነው። እርሱ መልእክተኛ እንደሆነ ይናገራል። ወደ እስራኤል ልጆች የተላከ እንደሆነ ይናገራል። ነቢይ እንደሆነ ይናገራል። ሰው እንደሆነ ይናገራል። አንድም ቦታ ግን ፍጹም አምላክ ብሎ አልገለጸውም። በተለይ የኢየሱስ ክርስቶስ ትምህርት ላይ ኢየሱስ ክርስቶስ በዚህ ዓለም ወደ ሰላሳ ሶስት ዓመት ኖሮ አንድም ቀን አንድም ቀን እርሱ አምላክ እንደሆነ አልተናገረም። ግን አምላክ እንዳለው ገልጸዋል ወደ ሰማይ ሲሄድ እንደ ማንኛችንም እዚህ ውስጥ ያለው ሶስት ሺህ ሰው ብዙ ሰው አምላክ አለው አይደለ? አምላክ አላቸው፣ የራሳቸው አምላክ። ኢየሱስም ልክ እንደናንተ አምላክ አለው፣ ልክ እንደናንተ የሚገዛው ጌታ አለው፣ ልክ እንደናንተ የሚፈራው አምላክ አለው፣ ልክ እንደናንተ ፈጣሪ አለው። ይህንን ነው አምልኩ የሚሉን። እኛ እናመልክም። እኛ የምናመልከው የኢየሱስን ጌታ አላህ ስብሃነ ወተዓላ ነው። የኢየሱስን ፈጣሪ አላህን ብቻ ነው የምናመልከው እንጂ እንደኔ አምላክ ያለውን የዮሐንስ ወንጌል ምዕራፍ ቁጥር 17 ምንድን ነው የሚለው? ኢየሱስ ወደ ሰማይ ሲሄድ ተናግሮት ሄደው ንግግር አለ አይደለ? ዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስም አለ፣ አትንኪ ገና ወደ አባቴ አላረኩምና፣ ነገር ግን ወደ ወንድሞች ሄጂ እና ወደ አባቴ ና ወደ አባታችሁ ወደ አምላኬ ና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። ስለዚህ እኔ የምሄደው ወደ አባቴ ና ወደ አባታችሁ ነው፣ ወደ አምላኬ ና ወደ አምላካችሁ ነው። አምላክ አለኝ፣ ወደ አምላኬ ሊሄድ ነው ብሎ ነው የሄደው። ስለዚህ እኛ ያንን ነው የምናመልከው ነው፣ የኢየሱስን አምላክ እንጂ እርሱ ራሱ ክርስቶስን አናመልክም። ይሄ ትልቅ ነውር ነው። ነቢያት ያመለኩት የኢየሱስን ፈጣሪ ኢየሱስን ያስገኘውን እንጂ የተገኘውን ፍጡር ክርስቶስ ኢየሱስን በፍጹም አይደለም። ሁላችሁም አምላክ ያለባችሁ ኢየሱስን ሳይሆን ኢየሱስን የፈጠረውን የነቢ መሐመድን ጌታ አላህን እንጂ ነቢያትን አይደለም። ከነቢያት መካከል ማንም ሊመለክ አይገባ። እሺ ይህን ይመስላል ቴጉ ከላይ ያለሽ ጥያቄ ያለ ሰው አለ። ሰላም ነው። አንደኛ አላስጨረስከኝም። እስክሪፕቸር ላወጣል ስል ይኸውልህ፣ ለመጨረሻ አንድ ነገር እምናግራችሁ ሰው እንዲያስረዳችሁ ድል ጥያቄ አለ ልመልስልህ ስል አንተ አውርተህ ጨረስከው። አሁን አወራህ እየመጣሁልህ እያለ ዘጋጋኸው መንገዱን። እኔ እኔ የቲክቶክ ህግ ላይ ፖስ ሆነህ ካወራህ ፖስ ሆነህ ያወራኸው ሰው ማንም አይሰማህም ማለት ድምፅህ። እንደ ክርስቲያን እንደ ክርስቲያን አሁን የጠየቅኸውን ጥያቄ ስለሚመለከተኝ እየመለስኩልህ ነው ወገናችን ጥያቄ ካለህ ጠይቅና አውረድ እኮ ይኸውልህ የጠየቀውን አንደኛ፣ ህዝብ እያወዛገብክ ስለሆነ ነው። ከመጽሐፍ ቅዱስ የለም የለም ያለውን ልመልስልህ። ከመጽሐፍ ቅዱስ ልጠይቅህ፣ ኢየሱስ ፍጹም ሰው ፍጹም አምላክ ነው? አዎ ነው። ላሳየህ፣ በደንብ እስክሪፕቸር አሳየህ። ፊደል ነው እየገደለ ያለው ያለ ጥቁል ጥቅስ ጠኝ ጥቅሱን ለአብራራል ሰጥለሁ ጥቅስ፣ መጀመሪያ ሱን ሰጥለሁ። ጥቀሳው የትኛው መጽሐፍ ልክፈት? የፈጠነ አየር ላይ የፈጠነ ኢየሱስ ፍጹም ሰው ፍጹም አምላክ ነው የሚል ነገር ሁላችሁም አማርኛ የምታነቡ ሰዎች በደንብ ተመልከቱ። ኢየሱስ ፍጹም ሰው ፍጹም አምላክ ነው የሚል ነገር ተጽፎ ይገኛል አለ። የምር ይገኛል። እስኪ እንጠብቀው ይኸውልህ ለመክፈት በጣም ዝግጁ ነኝ። ፍጹም ሰው ፍጹም አምላክ የሚል ነገር መጽሐፉ ላይ ያለን ያለው የለም። አፍተ ነው ቶክ ሁለት ሺ ስምንት አድርጉት። ልመልስልህ በደንብ ስማኝ። ሰማይና ምድርን የፈጠረ ማን ነው ብለህ ነው የምታምነው? አንድ ጥቅስ ስጠኝ። ኢየሱስ ፍጹም ሰው ፍጹም አምላክ ነው የሚለው መልስልኛ። መልስ ልሰጥ ነው መልስልኝ። ጥያቄውን አትቀይረው። አልሰማህም። ኢየሱስ ፍጹም ሰው ፍጹም አምላክ ነው የሚለውን ጥቅስ ስጠኝ። አላሳልፍም። ወደ ሌላ እንድጠይቅ አልፈቅድልህም። ኢየሱስ ፍጹም ሰው ፍጹም አምላክ ነው የሚለውን እስከ አላመጣህ ድረስ ቶሎ በል ጥያቄ ይቀይራል። አላህ ነው እየታወቀ ነው። አሁን ኢየሱስ ፍጹም ሰው ፍጹም አምላክ ነው የሚለው ልመልስልህ ነው። በደንብ ልመልስልህ ነው። አልቀየርኩትም። የትኛውም ጥያቄ ጠይቅ። ያለው ላሳይህ ነው። ሰማይና ምድርን የፈጠረ ማለት ያንተ ጥያቄ እየመለስኩልህ ነው አለ። ምን መሰለህ ተወክ። አንተ የተጠየቅከውን ትተህ ጥያቄ እየጠየቅ ነው። ደግሞ ህፃን ረ የተጠየቅኩትን ራሱን ልመልስ ነው። ፍጹም አምላክ መጀመሪያ አሳየኝ። ምን መሰለህ አሁን የተጠየቅከውን ትተህ ሲከብድህ ማን የፈጠረው ያልክ ነው። እኔ የጠየኩህ መጀመሪያ ጥቅሱን ንገረኝና ጥቅሱን ከፍቼ ዳንብብ። እንደዛ ተብሎ የተጻፈበት ቦታ ሶስት እድል ነው መሰጠ ባይዘ። ስንት እድል? ሶስት እድል። የመጀመሪያው እድል ጥቅስ ስጠኝ። ቀጥል። ኢየሱስ ፍጹም ሰው ፍጹም አምላክ ተብሎ የተጻፈበትን አመጣልሃለሁ ነው ያልከው። አምጣ። አንድ እድል ተጠቅመሃል። ቶሎ በል የፈጠነ በደንብ አሳምኝ፣ መልስላለሁ። በደንብ አሁን የጠየቅኩ የነላል በደንብ ተስፋ ያርግ መልስልህ ነው። ጥያቄ ልጠይቅህ። ፍጹም ሰው ፍጹም አምላክ ነው አደላ የፈለግከው? ፍጹም ሰው ፍጹም አምላክ ነው አደላ የፈለግከው? የቱጋኑ እንደዚያ ተብሎ የተጻፈው? ልመልስልህ ነው እኮ እኔ፣ ስማኛ። አንተ የቱጋ ነው ስለተከራከርኩ አሁን እኮ ጸብን ደታጣላ ሰው ወንድሜ፣ ጸብን ደታጣላ ሰው እኮ ነው እየሆንክ ያለኸው። እኔ እኮ በዲፕሎማሲ እያወራሁ ተረጋግተህ ካወራክ ልንግልህ ነው። መጽሐፍ ልክፈት። ፍጹም ሰው ፍጹም አምላክ የሚል ነው አይደለ? አንዴ ተረጋግቼ ነው ማለት። የትኛው መጽሐፍ ልክፈት? አሁን እኮ ለራስን ነው እየሰማ ያለው። እኔ እየሰማኛል። የትኛውን መጽሐፍ ልክፈት? የትኛውን ልክፈት? ላስከፍትህ ነው። ይሄን መልስልኝ መጀመሪያ። መጀመሪያ ነገረኝና ጥቅሱ ላይ ነረው ይሰማል። ፍጹም ሰው ፍጹም አምላክ፣ ፍጹም ሰው ፍጹም አምላክ ነው አደለ? የፈለግከው አደለ መልስልኝ። አሁ ወይ አደለም በለ መልስልኝ። ተክቶክ ፍጹም ሰው ፍጹም አምላክ የሚለውን እንዳስረዳህ ነው አደለም? በደንብ ለተናገር ከው ንግግር ጥቅስ ነው እየጠየቀ ያለው ኢየሱስ ክርስቶስ ፍፁም ሰው ገባኝ እኮ። ለምሳሌ እናንተም እኮ የእናንተ መምህራን እኮ የቁራናችሁን ስታስተምሩ እኮ ታብራሩታላችሁ አላችሁ አደለ፣ ለህዝባችሁ ታብራሩታላችሁ። ሰሞኑን አሁን ለምሳሌ አይቻለሁ ቶይሌትም ውዱ ስታደርጉ ምንም አለው ስርዓት ተብሎ ታስተምራላችሁ አደለ። ልክ እንደዛ እንደምታብራሩት የእኛን መጽሐፍ ቅዱስ ደግሞ ልነግር ነው በደንብ በዲቴል የምትፈልገው የጠየቀውን ጥያቄ እንድመልስለት የጠየኩትን በደንብ እንዲረዳ ስለፈለኩ ነው። ጥቅስ ስጥና ተብረራለህ ምስር ችግር ጥቅስ ስጠውና ኢየሱስ ክርስቶስ ፍጹም ሰው፣ ፍጹም አምላክ ነው የተባረበትን ጥቅስ አይሰማም ሁለት እድል አለሽ ሜትናሽ አይሰማም። የእኔን ድምፅ የእናንተ ድምፅ አይመጣም። ቶክ እባክህ ጥቅስ ስጠኝ፣ እባክህ አንጀታችንም በልልሀው። አለ የለም በቃ የለም በልና ሌላ ነገር አውራ። ያ ሌላ ነገር ከየት መጣ መጣም

እኔ በሰላ ሁሉ ሰላ በእኔ ጨረስ ነች። ኦኬ ስለዚህ እንትን የሆነ ቁርአን እያነበብኩ ነበር ቅድም የሆነ ቦታ ያው ቁርአን የራሱ ቁርአን ምራፍ አለው። ወሬ ቁርአን የምል ምራፍ ወሬ ሰላም ምራፍ

ጨርስ፣ ኢየሱስ ቃልና መንፈስ ተብሏል ይላል። ቁርአን ያልከው አይልም አንድም ቦታ እ የጠቀስከው ሱረቱ

መታገስ ማችል ከሆነ ታች ነው ማድረግ ከዛ ሁለት ሺህ ሰዎች መሀል ተቀምጠ ታብ ታደረጋለ ወከሊመቱ ሀልቃ ሀይላ ማርያ መሩ ሁን ምን ይላል? ምንድን ነው እናንተ የመጽሐፍ ሰዎች ሆይ አታዳምጥም? ምን አይነቱ ነው? በፈጣሪ እናንተ የመጽሐፍ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የማርያም ልጅ አልመሲህ የአላህ መልእክተኛ ወደ ማርያም የሁን የይሁን ቃሉን ከእርሱ የሆነ መንፈስም ብቻ ነው ይላል። የይሁን ቃሉ ነው ይላል። ምን ለማለት ፈልጎ ነው? ይህንን ቁርአን ራሱ ይናገራል። በሱረቱ አሊ ኢምራን ምዕራፍ ሶስት ቁጥር ሀምሳ ዘጠኝ ላይ ኢነ መተለ ዒሳ እንደ ላ ከመተል የአደም ከለቀሁ ቢንቱራብ ሱ መቃለ ለሁ ኩን ፈያኩን ይላል። አላህ ዘንድ የዒሳ ምሳሌ እንደ አዳም ብጤ ነው ከአፈር ፈጠረው ማንን አዳምን። ከዚያም ያለው የይሁን ቃሉ ነው። እዛ ጋር ሳ ቃል ነው እያለ ሳይሆን በይሁንታ ቃል የተፈጠረ ነው ማለቱ ነው። ቁርአን በተደጋጋሚ ይህንን ይናገራል። ስለዚህ ኢየሱስ ክርስቶስ በይሁንታ ቃል የተፈጠረ ፍጡር እንጂ የአላህ ቃል አይደለም ነው። ይህንን በተመለከተ ሊቃውንቶቻችን ምን ይላሉ? ተፍሲር አልቁርአኑ ልአዚም ላይ በግልጽ ያስቀመጡት ነገር አለ። ምንድን ነው?

በቃል አማካኝነት አዳም ተፈጥሯል፣ በቃል አማካኝነት ሰማይና ምድር ተፈጥሯል። እዛ ቦታ ላይ የሚናገረው ኢየሱስ በይሁንታ ቃል አማካኝነት መፈጠሩን እንጂ ኢየሱስ እራሱ የአላህ ቃል መሆኑን በፍጹም በፍጹም አይደለም። ይሄን ይመስላል። ዲባንክድ ሌላ ጥያቄ አለ።